በተለያዩ ቦታዎች ላይ የጀመረ ውጊያ ተባብሶ የቀጠለ ሲሆን ጎንደር ቤቱን በመዝጋት ሲመክር ሰንብቶ በትላንትናው አመሻሹን የምስራች አሰምቷል። በጎንደር ቀጠና በአርበኛ ሀብተ ወልዴ የሚመራው በአፋ አርበኛ በላይ ዘለቀ እዝ እና በአርበኛ ደረጀ በላይ የሚመራው በአፋድ ጎንደር ጠቅላይ ግዛት እዝ አንድነት መፍጠራቸው ተነግረ። በሌላ በኩልም የአማራ ብሔራዊ ኃይል አፋ በአ ምስራቅ አማራ ቀጠና ሚኒሊክስ ንጉሥ ሚካኤል አሌኮር ደቡብ ወሎ ዞን ውስጥ ከሰፈረው በኮሎኔል መብሬ አስማ ማዋሴ ከሚመራው አድማብተና መካከል ሀያ ሁለተኛው ሻለቃ አዛዥ የሆነው ኢንጂነር አዝመራውን መደምሰሱን ተረጋግጠ። መረጃውንም ከግንባር በስፋት ይዘነዋል ተሰሙታላችሁ። በሌላ በኩልም በሁለተኛ ኮር ሰአምስተኛ ክፍለ ጦር አምስት ሬጅመንት የአገዛዙ ሰራዊት አባላት በአባኮስትር ብርጌድ ውስጥ የመረጃ ደህንነት ክትትል በተሰጠው የደፈጣ ኦፕሬሽን ሁለት የአገዛዙ ሰራዊት አባላት በቁጥጥር ስር መዋላቸው ተሰምተዋል። ሰላም ጤና ይስጥልን። የተወድዳችሁና የተከበራችሁ የቻናላችን አድማጭ ተከታዮቻችን በያላችሁበት የዓለም ዳርቻ ሰላምታ ችን ይድረስ ያለን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር በማድረግ በትትና አብራችሁን እንድትቆዩ የጠየቅን በቀጥታ ወደ መረጃው እናልፋለን። ጎንደር ቤቱን በመዝጋት ሲመክር ሰንብቶ ትናንት አመሻሹን የምስራች አሰምተዋል። በጎንደር ቀጠና በአርበኛ ሀብተ ወልዴ የሚመራው በአፋ ብአ አርበኛ በላይ ዘለቀ እዝ ና በአርበኛ ደረጀ በላይ የሚመራው በአፋር ጎንደር ጠቅላይ ግዛት እዝ አንድነት መፍጠራቸውን ለማረጋገጥም ችለናል። ሁለቱ የጎንደር ቀጠና ደረጃጀቶች ከበርካታ ቀናት ውይይትና ንግግር በኋላ በአማራ ሕዝብ ላይ የተደቀነውን የሕልውና አደጋ ለመመከት የሚያስችል ልባዊና ወንድማዊ እርቅ መፈጸማቸውን ትላንት አመሻሹን አብስረዋል። ሁለቱ አደረጃጀቶች ላለፉት ሁለት ዓመታት በውጭና በውስጥ ሰርጎ ገቦች በእጅጉ ሲፈተኑ የቆዩ መሆኑ የሚታወቅ ሲሆን በትላንትና ዕለትም የጠላት እጆችን በመቁረጥ ታላቅ የምስራችም አሰምተዋል። መረጃችን አሁኑም የቀጠለ ሲሆን የአማራ ብሔራዊ ኃይል አፋብአ ምስራቅ አማራ ቀጠና ሚኒሊክስ ንጉስ ሚካኤል አሊኮር ደቡብ ወሎ ዞን ውስጥ ከሰፈረው በኮሎኔል መብሬ አስማማዋሴ ከሚመራው አድማብተና መካከል የ ሀያ ሁለተኛ ሻለቃ አዛዥ የሆነው ኢንጂነር አዝመራውን መደምሰሱ ተረጋገጠ። ሁሉ ዞን መቀመጫ ደሴ ከተማ በስተ ምዕራብ ከሚገኙት አስራ አንድ ወረዳዎች አንዷ የሆነችው መሀል ሳይንት ወረዳ መቀመጫ ደሳ ከተማ ውስጥ ሰሞኑን በተከታታይ ለሶስት ቀናት የንጉስ ሚካኤል አሊኮር ሰራዊት የማጥቃት እርምጃ ወስዶ የጠላትን ኃይል መደምሰሱን፣ ማቁሰሉንና መበታተኑን የተገለጸ ሲሆን ኮሩ ከቀፋቸው ክፍለ ጦሮች መካከል የአማራ ሳይንት መቅደላ ክፍለ ጦር፣ መብረ ክፍለ ጦር እና ኢንጂነር ደሳለኛ ሰፋ ክፍለ ጦር የተወሰኑ አሃዶች በውጭጩ ወደ መሀል ሳይንት የላኩት ኃይል ከፍተኛ የጦር ሜዳ ያጀብ ፈጽመው ከአድማ ብተና ሻለቃ አዛሽ በተጨማሪ የኮሎኔል መብሬ አስማማው ዋሴ አጃቢ የሆነው ስናይፐር ተኳሹ እንዲሁም ሄኖክ የተባለ የ ሀያ ሁለተኛ ሻለቃ ዘመቻ መሪን እና ሶስት የብልጽግና አመራሮችን ከበርካታው የጠላት ሰራዊት አባላት ጋር መደምሰሱ ተረጋግጠዋል። የመሃል ሳይንት ወረዳ ኮማንድ ፖስት ከዚህ ቀደም የያዛቸው የግፍ እስረኞችን ሰብስቦ ወደ ካምፑ ወስዶ ለጦርነት ከሌላነት እንደተጠቀመባቸው ታውቋል። ደንሳ ከተማ ዳር እየተገነባ ያለው ሆስፒታል ሆስፒታል ግቢ ውስጥ የመሸገው ጠላት የሆስፒታሉን ህንፃዎችና እስረኞችን እንደ ጋሻ ተጠቅሞ ራሱን ለመከላከል ቢሞክርም እነሞ ታይፈሬ ካምፑን ተጠግተው በቦምብ ስላጋዮት ብትንትኑ ሊወጣ ችሏል። የደንሳውን ድንገተኛ ኦፕሬሽን ተከትሎ አንድ ጋንታ አንድ ጋንታ አድማብተና ሙሉ በሙሉ ተበትነዋል። የጋንታው አባላት ከነበሩት ሶስት ወደ ኮሩስ ሰራዊት በገዛ ፍቃዳቸው ከነ ሙሉ ትጥቃቸው ሲከዱ አስራ አምስት ሰላም አስከባሪዎች ጠላትን ከርተዋል። የኮሩስ ሰራዊት ደንሳ ከተማን ሙሉ በሙሉ ሲቆጣጠር የጠላት ኃይል ከጎረቤት ወረዳዎች የ የሰው ኃይል ጭማሪ ጠይቆ ከመካነ ሰላም በኩል አጋዥ ቢላክለትም ክለትም አስከሬን አጅበው ቀብር ከመፈጸም ውጭ የሰጡት የተለየ ድጋፍ የለም። በትላንትና ሁለት ማለት መስከረም አራት ቀን 2018 ዓ ም ጭምር የለቅሶ ስነ ስርዓት ላይ ጥይት ሲተኩሱ ማርፈዳቸውን ነው ለማወቅ እየቻል ነው። ከትላንት በስቲያ አመራሮች ሲቀበሩም የቡድን መሳሪያ ተኩስ ጭምር እንደነበር ተረጋግጠዋል። የደን ሰውን ኦፕሬሽን የመሩት የሚኒሊከስ ምክትል ዘመቻ መሪ ኮሎኔል ፈንታው መኩዬ የእዝቡ ምክትል ወታደ ወታደር አዛዥ ሻለቃ ሀብታሙ ደምሴ የንጉስ ሚካኤል አሊ ኮር አዛዥ ሻለቃ አብር ነው ታደሰ የባለሸርጡ ክፍለ ጦር ወታደራዊ አማካሪ ሻለቃ ክንዱ ሰውነት የባለሸርጡ ክፍለ ጦር ዘመቻ መሪ መቶ አለቃ ታደሰ አሰፋው እንዲሁም የንጉስ ሚካኤል አሊ ኮር ወታደራዊ አዛዥ ፋኖ አበበ መኩሪያው እና የኮሩ ዘመቻ መምሪያ ኃላፊ ፋኖ ጌትነት ሲሆኑ በኮሩ ስር ካሉት ክፍለ ጦሮች መካከል ከሶስቱ የተውጣጡ ኃይል በመያዝ ታላቅ የጦር ሜዳ ጀብድ መፈጸም ተችሏል። በተለይ ሀያ ሁለተኛ ሻለቃ አዛዥ ኢንጂነር አዝመራ ሰራውና ሄኖክ የተባለው የሻለቃው ዘመቻ መሪ መደምሰሳቸው የጠላት ኃይልና ጣብቀኝ ውስጥ ከቶ የተበተኑትም ተመልሰው ወደ ካምፕ አለመግባታቸውና ድራሻቸው መጥፋቱ ታውቋል። ይበንድ እንዳለ በሌላ መረጃችንም በ602ኛ ኮር 75ኛ ክፍለ ጦር አምስት ሬጅመንት ያገዘዙ ሰራዊት አባላት በአባኮስተር ብርጌድ የውስጥ የመረጃ ደህንነት ክትትል በተሰጠው የደፈጣ ኦፕሬሽን ሁለት ያገዘዙ ሰራዊት አባላት በቁጥጥር ስር ዋሉ። አንደኛ ኦብሳ አብዴላ ብሬን ተኳሹና ድሽቃ ምድብተኛ ሶስተኛ እና ሁለተኛ አብዱል ኑሪ ረዲ አህመድ ሞርተር ተኳሽ፣ ዲሽቃ ምድብተኛ የነበረ የአካባቢውን ማህበረሰብ አለባበስ በመመሳሰል በጉዞ ላይ እንዳሉ በአባ ኮስተር ብርጌድ የውስጥ መረጃ ደህንነት ክትትል አማካኝነት በኮስተር ልጆች በደፈጣ ኦፕሬሽን በቁጥጥር ስር ውሏል። በቁጥጥር ስር የዋሉት የአረመኔው አገዛዝ ሰራዊት አባላት አገዛዙ በአማራ ህዝብ ላይ እያካሄደ ያለውን ዘር ተኮር ጭፍጨፋ፣ ግፍና በደል በመረዳት አገዛዙን በመክዳት ወደ ቤተሰቦቻችን ለመሄድ በጉዞ ላይ እያለን ነው በአባ ኮስተር ብርጌድ የፋኖ አባላት በቁጥጥር ስር የዋል ነው ብለዋል። አድማጮቻችን መረጃችን አሁን የሚቀጥለ ሲሆን በሌላ በኩልም የአፋቡአ አፋቡአ ደቡብ አማራ ቀጠና ሳምነው እስ ኃይለ ማርያም ማሞ ብርጌድ ወደ ክፍለ ጦር አደረጃጀት አደገ። የቀድሞ ከሰም ክፍለ ጦር መስራችና የጀርባ ጥንት ብርጌድ የነበረው ኃይለ ማርያም ማሞ ብርጌድ አስፈላጊውን መስፈርቶች በማሟላት ወደ ክፍለ ጦሩ ደረጃ ማደጉን ዛሬ በሁለተኛው ዓመት የትግል በዓሉ ላይ በይፋ በህዝቡ ፊት አውጇል። በትላንት በትላንትና ዕለትም በሁለተኛው ዓመት የትግል በዓሉ ላይ በይፋ በህዝቡ ውጀዋል። የአፋ ቡአ ኃይለ ማርያም ማሞ ክፍለ ጦር በትላንትና ሁለትም ማለት መስከረም 24 2018 አስከፊውንና ጨፍጫፊውን የብልጽግና ሰራዊት ለመፋለም ወደ ጫካ የወረዱበትን ሁለተኛ አመት ባከበሩበት ወቅት የብርጌዱ ወደ ክፍለ ጦር አደረጃጀት ማድረግ በይፋ ውጀዋል። ላለፉት ሁለት አመት በብርጌዱ የአደረጃጀት ደረጃ ሲታገል የነበረው የዛሬው አማራ ፋኖ ብሔራዊ ኃይል ደቡብ አምራ ቀጠና ሳምነው እስ ኃይለ ማርያም ማሞ ክፍለ ጦር በጦርነት ልማድ በሰፊው ኃይል እና በቁሳቁስ ራሱን በማብቃት ነው ለዚህ ተኛ ስኬት የበቃው አፈብአ ኃይለ ማርያም ማሞ ክፍለ ጦር በሰሩት አራት ብርጌዶች እና ሶስት ተወርዋሪ ሻለቆችን ይዞ ሲመሰርት አርበኛ ሸቱ ተክለ ሚካኤልን የክፍለ ጦር ዋና መሪ አድርጎ አስቀምጠዋል። የግዙፍ ክፍለ ጦር የከሰም ሀገረ ማርያም ወረዳ ውስጥ ከሚገኙ የወረዳው መንግስት መቀመጫ ከተማን ጨምሮ ከጥቂ ከተማዎች በስተቀር አብዛኛውን በቁጥጥር ስር ያዋሉ ክፍለ ጦር ነው። ከወረዳ ውጭም ቀድሞ የከሰም ወረዳ አካል የነበሩት አሁን ያለው ህዝብ ፍቃደኛ በክልሉ አራት ግንቢቹ ወረዳ ውስጥ ከሚገኙ በርካታ ቀበሌዎች የአፋ በኃይለ ማርያም ክፍለ ጦር እጅ ይገኛሉ። በመጨረሻም የኃይለ ማርያም ማሞ ብርጌድ ወደ ክፍለ ጦር ማደጉን በይፋ ለህዝቡ ያወጀ ሲሆን ለዚህ ለመድረስም ውስጣዊ ፈተናዎችን በማለፍ ውጤታማ የክፍለ ጦር አደረጃጀት እንዲሳቀን ከሌሊት ለደከመው አባላትና ከፍተኛ አመራሮች አመራሮችና ለህዝቡ እንኳን ደስ አላችሁ። ይህ እንዲህ እንዳለ በሌላ መረጃችንም ነጻ ሀገሪቷን ያወጀችው የሶማሊላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ የካቢኔ አባሎቻቸውን ይዘው ወደ አዲስ አበባ ዛሬ ረፋዱ ላይ ማቅዳታቸውን የጽፈት ቤታቸው አስታወቀ። ሶማሊያ የግዛት አካሉ አድርጋ የምትመለከታት የሶማሊላንድ ፕሬዚዳንት ወደ ኢትዮጵያ ማምራታቸው የተነገረው የሶማሊያ ፕሬዚዳንት በአዲስ አበባ ጉብኝት ካደረጉ በአንድ ቀን በኋላ ነው። ከፕሬዚዳንቱ ጋር የሶማሊላንድ የውጭ ጉዳይ ሚኒስተር፣ የገንዘብ ሚኒስተር፣ የሀገሪቱ ጦር አዛዥ እንዲሁም የብሔራዊ ደህንነት ኃላፊዎች አብረው ወደ አዲስ አበባ ያቀኑ መሆናቸው ተገልጸዋል። ማክሰኞ ጥቅምት 4 2018 ዓ.ም ትረፈር ላይ ከአርጌሳ በተነሳው የኢትዮጵያ አየር መንገድ አውሮፕላን ላይ ሲሳፈሩ የታዩት የሶማሊላንድ ፕሬዝዳንት የአዲስ አበባ ጉዞ በተመለከተ እስካሁን ከኢትዮጵያ መንግስት በኩል የተባለ ነገር የለም። የሶማሊላንድ መንግስት ቃል አቀባይ በወጣው መግለጫ ላይ የፕሬዝዳንቱ ጉዞ የሁለቱ ሀገራትን ግንኙነት በተለይ በደህንነት በምጣኔ ሀብት በንግድእና በትራንስፖርት መስኮች ለማጠናከር ያለመ ነው ብለዋል። ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወደ አዲስ አበባ ሲሄዱ ሀገራቸው ከኢትዮጵያ የኢትዮጵያ ሀገር አወዛጋቢ የተባለ የወደብ ስምምነት ከተፈራረመች በኋላ በአዲሱ የሀገሪቱ መሪ የተደረገ የመጀመሪያ ጉዞ ነው። ፕሬዚዳንቱ የአዲስ አበባ ጎብኝት የሶማሊያ ፕሬዚዳንት ሀሰን ሼክ መሐመድ አዲስ አበባን ጎብኝተው በተመለሱ በኋላ የተሰማ ነው። ኢትዮጵያ ከሶማሊያ ተነጥላ ነጻ ሀገሪቷን ካወጀችው ሶማሊላንድ ጋር ታህሳስ 22 2016 ዓ ምህረት የባህር በር ስምምነት የተፈራረሙ ሲሆን ስምምነቱ ውዝግብና ተቃውሞ ገጥሞታል። ስምምነቱ ለኢትዮጵያ የህልውና ጉዳይ ነው የተባለውን የወደብ ባለቤትነት የሚያረጋግጥ ሲሆን በዚህ ስምምነት ኢትዮጵያ የሰጥቶ መቀበል መርሃ እንደምትከተል ባለስልጣናት በወቅቱ ተናግረዋል። በወደቡ ፋንታ ኢትዮጵያ ለሶማሌላንድ በመጠን ያልተገለጸ ድርሻ ከኢትዮጵያ አየር መንገድ እንደምትሰጥ ተዘግቦ ነበር። ከዚህ ባሻገር የሶማሌላንድ ባለስልጣናት ያልተረጋገጡ ሪፖርቶች ኢትዮጵያ ለሀገሪቱ ከየትኛውም ሀገር ያላገኘችውን የሀገርነት እውቅና እንደምትሰጥ ሲናገሩ ነበር። ከሶስት አስር አመታት በላይ ከሶማሊያ ነጻ ሀገርነቷን በማወጅ የሀገርነት ስርዓት የገነባቸው ሶማሊላንድ በዓለም ሀገራት ዘንድ እውቅና ለማግኘት ጥረት እያደረገች ነው። ሶማሊላንድ የግዛቷ አካል በመሆኗ ነፃ ሀገርነቷን አትቀበለውም ከኢትዮጵያ ጋር የተፈረመውን የመግባቢያ ስምምነት አጥብቃ ተቃውማለች። በዚህ የመግቢያ ስምምነት ኢትዮጵያ ሀያ ኪሎ ሜትር የሚሸፍን የባህር ጠረፍ እንደምታገኝ የተገለጸ ሲሆን በወቅቱ መንግስት ኢትዮጵያ የወደብ ባለቤት መሆኗን በእንኳን ደሳላችሁ መልእክት ማብሰሩ አይዘነጋም። ይሁን እንጂ የስምምነቱ ይዘት ከሁለቱ አመታት ገደማ በኋላ በግልጽ አይታወቅም። ስምምነቱ በተለይ የሶማሊላንድ ግዛት የአካል ናት በምትለው በሶማሊያ እና በቀጠና ውጥረት እንዲነግስ ያደረገ ሲሆን የሁለቱ ሀገራት ወዳጅ የሆነችው ቱርክ ውጥረቱ ለማርገብ አደራደር ከስምምነት አደራድራ ከስምምነት እንዲደርሱ አድርጋለች። ፕሬዚዳንት ሀሰን ሼክ መሐመድ ሁርለት ከጠቅላይ ሚኒስተር አብይ ጋር በሁለትዮሽ እና ቀጠናዊ ጉዳዮች ላይ መወያየታቸው ብቻ እየተነገረ ሲሆን ስለ ውይይታቸው ዝርዝር ይዘት በይፋ አልተነገረም። በትላንትና ሁለት ማክሰኞ ጥቅምት አራት 2018 ዓ ም የሶማሌላንድ ውጭ ጉዳይ ሚኒስተር ፕሬዚዳንት አብዱላሂ በኢትዮጵያ ሀገርመንገድ መንገድ ትላንት ሳፍረው ወደ አዲስ አበባ ጉዞ መጀመራቸውን አስታውቋል። የተለያዩ መገናኛ ብዙሃን የዲፕሎማቲክ ምንጮች ጠቅሰው ፕሬዚዳንቱ በቀረበላቸው ይፋዊ ግብዣ ወደ አዲስ አበባ መቅረታቸው እና ጉብኝት ከሁለት እስከ ሶስት ቀናት እንደሚቆይ ጠቁመዋል። የሶማሊላንድ ውጭ ጉዳይ ሚኒስተር በማህበራዊ የትስስር ገጹ የጉብኝት ዓላማ የሀገሪቱን ትብብርና ግንኙነት ለማጠናከር አስፈላጊ መሆኑን ገልጸዋል። የሶማሊላንድ አዲሱ ፕሬዚዳንት የተመረጡ ሰሞኑን ሀገራቸውና ኢትዮጵያ የተፈራረሙትን ስምምነት በሚመለከት መንግስታቸው ጊዜ ጊዜ ወስዶ እንደሚመለከተው ተናግረው ነበር። በአንድ ወር ጊዜ ውስጥ ተግባራዊ ይሆናል የተባለው የመግባቢያ ስምምነት ለሁለት ዓመታት ግድማ የዘገየው በጫና ምክንያት ሳይሆን እንዳልቀራ ይታምናል። መዘግየቱን በሚመለከት ስምምነቱን የተፈራረሙትና በተቀናቃኛቸው በመርጫ ተሸንፈው የተሰናበቱት የሶማሌላንድ የቀድሞ ፕሬዚዳንት ሙሳ ቢሂ ምንም ነገር ሳይቀየር በነበረበት እንዳለ ነው፣ በመግባባት ደረጃ ላይ ነው ያለው። ሁሉንም ወገን የተግባራዊነት ሰነዱ መቼ እንደሚፈረም እየተጠባበቀ ነው ብለው ነበር። የተወደዳችሁ ተከታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት